ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሚያዝያ 17 2017 የቀን ዜና አወጃችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም የአስተሳሰረን ገመድ ጠንካራ ባይሆን ኑሮ እንደተሰራብን ተንኮል ገና ድሮ እንደ ሩዋንዳውያን በግላጅ ተባልተን ነበር። ቀድሞው የአብይ አህመድ ወዳጅ የአብይ አህመድ አገዛዝ የኢትዮጵያውያን የውድቀትና የፍርሰት ባለዳ መሆኑን የቀድሞ ወዳጃቸው አነጋጋሪ ትችት ሰንዝረዋል። በዘገባችን ተመልክተነዋል ህወሀት ወዳጆቹንና ነፍስ አዳኞቹን በአደባባይ ዘልፏል ህወሀት በብሪት ተወጥሮ የከፈተው የጥቅምት 24 ጦርነት ወደ ሞት አፋፍ ያንደረደረው ያለ ስሌት የገባበት ቁማር እንደነበር አይዘነጋም የጌታቸውን ቡድንና አጋር ሚዲያውን መዝለፉ እያነጋገረ ነው በዘገባችን ተመልክተነዋል የሥርዓቱን ውድቀት ያጋለጠ ሪፖርት ወጣም የብልጽግናው አገዛዝ የነካው የሚበላሽበት የያዘው የሚሰበርበትና የታቀፈው የሚበሰብስበት ድርጅት ሆኗል የሪፖርቱን ዝርዝር ጉዳይ እናስደምጣችኋለን መጪዎቹ ጊዜያት ለኢትዮጵያውያን በጣኝ ፈታኝ ናቸው ተባለም የቀጣዮቹ ዓመታትና ወራት ለኢትዮጵያ ህዝብ እጅግ ፈታኝ መሆናቸውን የገለጸው የዓለም ምግብ ፕሮግራም ሪፖርት ከ10 ሚሊዮን በላይ የኢትዮጵያ ህዝብ የምግብ እርዳታ ፈላጊ ነው ይህን ምግብ ማግኘት ካልተቻለ መጪዎቹ ጊዜያት ለኢትዮጵያ የበለጠ ፈታኝ ሊሆኑ ይችላሉ ብሏል በዝርዝር የተመለከትነው ዘገባችን ነው እናስደምጣችኋለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች ወቅታዊና ትኩስ መረጃዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር መረጃዎቹ እናመራለን። ያስተሳሰረን ገመድ ጠንካራ ባይሆን ኑሮ እንደተሰራብን ተንኮል ገና ድሮ እንደ ሩዋንዳውያን በግላጭ ተባልተን ነበር። አቶ የአብይ አህመድ አገዛዝ የኢትዮጵያውያን የውድቀትና የፍርሰት ባለዳ መሆኑን የቀድሞ ወዳጃቸው አቶ ታዬ ደንዳ ተናግረዋል። አቶ ታዬ ደንዳ ከእስር ቤት ከወጡ በኋላ በተደጋጋሚ ጊዜ በቀድሞ አለቃቸውና የብልጽግናው ሊቀመንበር ላይ የሰላ ትችት እያሰሙ ይገኛሉ። ለእስር የተዳረጉበት ምክንያትም ቢሆን ክቡር ጠቅላይ ሚኒስትር ሆይ፣ በሰው ደም የሚደሰቱ ጨካኝና አረመኔ መሆነውን ቀርቤ አይቼ አረጋግጫለሁ በሚለው የማኅበራዊ ትስስር ገጽ ጽሑፋቸው ነበር። ትናንት አመሻሽ ላይ የሚያበላን ማን ነው በሚል መጠይቃዊ ርዕስ ዘለግ ያለ ጽሑፍ አስነብበዋል። በጽሑፋቸው መግቢያ ላይም አሁን የኢትዮጵያ አየር ከልክ በላይ በጥላቻ የተበከለ ይመስላል። የንትርክ አጀንዳ በየዕለቱ ይወረወራል። በባህላችን ፈጽሞ የማይባለው ሁሉ እየተጻፈና እየተነገረ ህዝብን ከህዝብ የሚያነካክስ አደገኛ መረጃ ይሰራጫል። በዚህ የተነሳም የብዙዎችን ህይወት የቀጠፉ ግጭቶች ተፈጥረዋል። አለመተማመኑና መፈራራቱ ከጊዜ ወደ ጊዜ እያደገ ይገኛል። መተሳሰቡና መተዛዘኑም የቀረ ይመስላል። አንዱ በሌላው ቁስል እንጨት እየሰደደ ሲመጻደቅ ይታያል። ያንዳችን መከራ የሌላችን መዝናኛ እየሆነ ይገኛል። በተለያየ ሚዛን ስብናችን ጥያቄ ውስጥ ገብቷል። የአስተሳሰረን ገመድ ጠንካራ ባይሆን ኖሮ ከተሰራው ተንኮል አንጻር ገና ድሮ እንደ ሩዋንዳውያን በግላጭ ተባልተን ነበር ብለዋል። በዚህ ሰዓት ግን ያ የአስተሳሰረን ገመድ ህልውናው አደጋ ላይ መሆኑን የገለጹት አቶ ታዬም ከፋፍሎ የሚያጣላን ማን ነው? ለምንና በምን ለያይቶ ያጣላናል? የሚሉ ሁለት ተከታታይ ጥያቄዎችን ያቀርቡና ለራሳቸው ጥያቄ ራሳቸው ምላሽ ይሰጣሉ። አቶ ታየ ለጥያቄያቸው ምላሽ ሲያቀርቡ ሁሉም ኢትዮጵያዊ አገሩን እንደሚወድና ሁሉም የፍትህ የዲሞክራሲና የእኩልነት ጥያቄዎችን ይፈልጋል እንጂ የሚያጣላ አጀንዳ የለውም ብለው ይገልጻሉ። የችግሩ ጠንሳሽና ተንኳሹን ኃይል ሲገልጹም የሚያጣላን በሀገርና በህዝብ ኪሳራ የሚነግድ የፖለቲካ ቁማርተኛ መሆኑን ልናውቅ ይገባል። ምናልባትም እንደ ህዝብ ሊያጠፋን የሚፈልግ ጠላትም ከጀርባው ሊኖርም ይችላል። ለማንኛውም የፖለቲካ ቁማርተኛው ከፋፍሎ በማዳከም ሊገዛን ይፈልጋል። ለክፍፍል ቁማሩ ደግሞ የብሔር፣ የሃይማኖትና የአካባቢ ካርዶችን ይጠቀማል በማለት የኢትዮጵያውያን ጠላት የሆነውን ኃይል መጨረሻ ግቡ ምን እንደሆነም አክለው ገልጸዋል። የአቶ ታየ ደንዳ ጽሑፍ አድራሻ ባይጻፍበትም ከመልእክቱ ይዘት ተነስተን የታየ መልእክት ወደ ብልጽግና ሰዎች የሚል እንደሆነ ያሳያል። በመሆኑም አቶ ታየ ጽሑፋቸውን ሲቀጥሉ አንዱ ሊለማ ሌላው መጥፋት እንደሌለበት ይተርካል። ለገሌ ጥቅም ስንል እገሌን አታለል ነው ይላል። ከፈለገም ባንዲራ ሰቅሎ እያወረደ አጀንዳ ይፈጥራል። ከመቶ ዓመታት በፊት ለሞቱት ወገኖች እያስለቀሰ ዛሬ የሚሊዮኖችን እልቂት ይደብቃል። ትላንትን ደጋግሞ እያወሳ ዛሬንና ነገን ያስረሳል። ይህ ሁሉ አንድነትን በማዳከም ከፋፍሎ ለመግዛት ያደርጋል። ሁኔታውን ከርቀት ለሚሰማውና ለሚከታተለው ግን እውነት ይመስለዋል። ስለዚህም በኑሮ ውድነት፣ በሰላም እጦት፣ በፍትህ መዛባትና በሌብነት በጋራ የሚሰቃየው ወገን በሃይማኖት በብሔር ወይም በአካባቢ ምክንያት ይከፋፍላል። በጋራ የሚሰቃየውን ዘንግቶ ያለ አግባብ እርስ በርሱ ይጣላል ሲሉ ገልጸዋል። የአቶ ታዬ መልእክት ሲቀጥልም የዲጂታል ሰራዊቱ ሌላውና ዋናው የሚያገዳድል መሳሪያ ነው ያሉ ሲሆን በጉዳዩ ላይ ሰፋ ያለ ማብራሪያም ሰጥተዋል። ወደ ሌላኛው መረጃችን አለፍን። ህወሓት ወዳጆቹንና ነፍስ አዳኞቹን በአደባባይ ዘለፈም። ህወሀት በብሪት ተወጥሮ የከፈተው የጥቅምት 24 ጦርነት ወደ ሞት አፋፊ ያንደረደረው ያለስሌት የገባበት ቁማር እንደነበር አይዘነጋም ያንን ያለ ስሌት በብሪት የተገባበት ጦርነት በርካታ ንጹሐንን ጨፍጭፎና በትሪሊየን የሚቆጠር ንብረት ያወደመ እንደነበር ይታወሳል በወቅቱም ህወሓት ከተደበቀበት ቆላ ተንቤን እንዲወጣ ያደረገው የጌታቸው ረዳ የኮሚኒኬሽን ጥበብ እንደነበር የኢትዮ ፎረም ዘገባ ያስታውሳል። ዛሬ ግን ህወሓት ጌታቸው ረዳንም ሆነ የኢትዮ ፎረም ሚዲያን በአደባባይ መዝለፍ ጀምረዋል። ትናንት አመሻሽ የወጣው የህወሓት መግለጫ የነጌታቸው ረዳን ቡድን ከሃዲ ብሎ የጠራው ሲሆን ይህ ከዳተኛ ቡድን በትናንትና ዕለት በመገናኛ ብዙሀን የቡርኑንና የሌሎች ኃይሎችን ፍላጎት በሚያጋልጥ ማስረጃና እውነታ ላይ ያልተመሰረተ የስም ማጥፋት ትንታኔ ኢትዮፎረም አስተላልፏል በማለት ሚዲያውንም አቶ ጌታቸው ረዳንም ወቅሰዋል። በአንድ ወቅት ትግራይ ክልል ኢንተርኔት በተቋረጠበት ወቅት የኢትዮ ፎረም ዘገባዎች በፍላሽ ተቀርጸው በሞንታርቦ ህዝብ አደባባይ ወጥቶ እንዲሰማቸው ይደረግ ነበር። አሁን ያ ግንኙነት የተበላሸ ይመስላል። ወይም ሚዲያው አስተላለፉን ከጌታቸው ጋር አድርጎም ሊሆን ይችላል። የእነ ደብረጽዮን ቡድን በሚዲያው ላይ ባወጡት ወቀሳ የኢትዮ ፎረምና የዚህ አጀንዳ አቅራቢም በጉባኤው በአባሎቻችንና በህዝባችን ትግል የተመረጠው አመራር የራሱ አሰራርና ሂደት እንዳለው ሊያውቅ ይገባል። የትንታኔው ዋና ነጥብ በፓርቲው ግምገማ የተወገደው የክህደት ቡድንና የህዝቡ እምቢተኝነት የተደራጀ የስም ማጥፋት ዘመቻ ሲሆን የጀመረውን ተንኮል ለመጨረስ በሌላ መንገድ ወደ ህወሀት ለመግባት እድል መፍጠር ነው ብሎታል። የህወሀት ወቀሳ መግለጫውን ሲያጠቃልል ህዝባችንና የትግላችን ደጋፊዎች ኢትዮፎረም፣ ይህ ተንኮለኛ ኃይል በትግራይ ህዝብ ላይ የሚያደርሰውን የስም ማጥፋት ዘመቻ ከበደሉ ሳይጸጸት እንደሚታገል እርግጠኛ ነው፣ ራሱን በማረም ተመሳሳይ ስህተት ከመስራት ይቆጠብ ሲል ለሚዲያውም ለነጌታቸው ረዳ ቡድን ቆፍጠን ያለ መልእክቱን አስተላልፏል። ከቀናት በፊት አቶ ጌታቸው ረዳ የነ ደብረ ጽዮንን ቡድን በተመለከተ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ ኋላ ቀርና የማይለወጥ ቡድን ነው ብለው ነበር የገለጹት። ወደ ሌላኛው መረጃችን አለፍን። አሁንም ቆይታችሁ ከኛ ጋር ይሁን። የሥርዓቱን ውድቀት ያጋለጠ ሪፖርት ወጣም። የብልጽግናው አገዛዝ የነካው የሚበላሽበት የያዘው የሚሰበርበትና የታቀፈው የሚበሰብስበት ድርጅት ሆኗል። ስራ ተረኝነትን ለማስቀጠልና የአገሪቱን የመከራ አውድማ ለማስፋት አልሞ ወደ ዙፋን የወጣ ሲሆን በተለይም በህዝብ ላይ የኑሮ ሸክምን የሚያበዙ የእንባ ዛፎችን መትከል ቀዳሚ ስራው ሆኗል። ቢሮክራሲውን በሙስና እንዲያዝ አድርጎ በህዝብ ህይወት ላይ ሸክምን በማብዛት የጎደለ ካዝናውን ለመሙላት የሚንቀሳቀሰው የብልጽግናው አገዛዝ የኢሚግሬሽንና ዜግነት ጉዳዮች መስሪያ ቤት የብልጽግናው አገዛዝ የምትታለብ ላም ሆኖለታል። አስቀድሞም የአቅርቦት እጥረት በመፍጠር የፍላጎት ስሜትን በማሳደግ ግርግር በመፍጠር ዕድሜው ማራዘም የሚፈልገው የብልጽግናው አገዛዝ ፓስፖርትን በተመለከተ ያወጣው አዲስ መመሪያ ለአገዛዙ ምርኩዞች ጥሩ የሀብት ምንጭ ሆኖላቸዋል። በተጠቀሰው ተቋም የሚፈጸመው መንግስታዊ ውንብድና ያጋለጠው አንድ የተቋሙ ሰራተኛ ለሚዲያዎች የሚከተለው መረጃ አጋርቷል። አሁን ላይ ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጠሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት ነበር። ይሁን እንጂ አስቸኳይ ፓስፖርት በሁለት ቀን 25 ሺህ ብርና የአምስት ቀን 20 ሺህ ብር እንደሆነ እየታወቀ ሲስተሙን ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም፣ ውጭ ሂድና አስቀጥረህ በቀጠሮ ቀን ለአሻራ ብቻና ይባላል ውጭ በራሱ እንዳያስቀጥር ሲስተሙ ሎክ አድርጎታል። ውጭ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የሁለት ቀን 25 ሽ ብር የነበረውን እስከ 35 ሽ ብር፣ የአምስት ቀን 20 ሽ ብር የነበረውን እስከ 30 ሽ ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩት መረጃ ልከው እንዲቀጥሩ ያደርጋል። አሁን ያለው አሰራር ይህ ነው። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ እርጀንት አፖይንትመንት ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋማቱ መስማት ሰለቸን ሲል ሐሳቡን በረጅሙ አጋርቷል። ወደ ሌላኛው መረጃችን አለፍን። መጪዎቹ ጊዜያት ለኢትዮጵያውያን በጣም ፈታኝ ናቸው። የዓለም ምግብ ፕሮግራም በቀጣዮቹ ዓመታትና ወራት ለኢትዮጵያ ሕዝብ እጅግ ፈታኝ መሆናቸውን የገለጸው የዓለም ምግብ ፕሮግራም ሪፖርት ከአስር ሚሊዮን በላይ የኢትዮጵያ ሕዝብ የምግብ እርዳታ ፈላጊ ነው። ይህን ምግብ ማግኘት ካልተቻለ መጪዎቹ ጊዜያት ለኢትዮጵያ የበለጠ ፈታኝ ሊሆኑ ይችላሉ ብለዋል። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት የብልጽግናውን አገዛዝ ጫና አሳድረው የአገሪቱን ፖሊሲ ከተከራዩ በኋላ የኢትዮጵያ ኢኮኖሚ በእጅጉ ተፈትኗል የብር የመግዛት አቅም መውረዱ ደግሞ ችግሩን በእንቅርት ላይ ጀሮ ደግፍ አድርጎታል መቋጫ ያጣ ብቻ ሳይሆን ቀጣይነቱ የሚታወቅ ጦርነት የአካባቢው ጂኦፖለቲካ የኃይል አሰላለፍ በጅቡቲ ላይ ጫና ማሳደሩ የአብይ አህመድ የዲፕሎማሲ ጉዞ ጎረቤቶቹን ያበሳጨ መሆኑና ሌሎች ተያያዥ ሁኔታዎች ተጨምረውበት የኢትዮጵያን ኢኮኖሚ አዳክመውታል የኢኮኖሚውን መዳከም ደግሞ የገንዘብ የመግዛት አቅም እንዲወርድ መደረጉ በተለየ መልኩ የመንግስት ሰራተኛውን በእጅጉ እንዲፈተን አድርጎታል። በዚህ መሰረት በቀጣዮቹ ሶስት ወራት ከ10 ሚሊዮን በላይ ህዝብ የረሃብ አደጋ ያንዣበበበት ሆኗል ሲል የዓለም ምግብ ፕሮግራም አስታውቋል። 10 ሚሊዮን ህዝብ ማለት የጅቡቲ የኤርትራና የደቡብ ሱዳን ህዝብ ድምር ውጤት መሆኑን ልብ ይለዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለዕለቱ የተሰናዳው የእኩለ ቀን መረጃችን በዚሁ ተጠናቋል። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።